በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በወሩ በአራተኛው ቀን የሚውለውን ዮሐንስ ወልደ ነጎድጓድ ሐዋርያን እናስባለን። ዮሐንስ ወልደ ነጎድጓድ ሐዋርያ በአራት ዮሐንስ ወንጌላዊ ወልደ ነጎድጓድ፣ ዮሐንስ አቡቀለምሲስ የተባለው ታላቅ ሐዋርያ ነው። ታሪኩም እንዲህ ነው። ከሐዋርያት ጋር ሲያስተምር አንድ ዓመት ከቆየ በኋላ ለስብከት ዕጣ ሲጣጣሉ እስያ የምትባል አገር ደረሰው። በማቴዎስ ወንጌል ምዕራፍ 10 ከቁጥር አንድ እንደተነገረው ዮሐንስም እጅግ አዘነ፣ ሕዝቦቹ የከፉ ካህዲዎች ናቸውና። ነገር ግን ጌታችን መድኃኒታችን ከደቀ መዝሙሩ ከአብሮ ኮሮስ ጋር ኤፌሶን ሊሄድ በመርከብ ላይ ተሳፈረ። መርከቡም ትንሽ ተጉዞ ተሰባበረ። ተሳፋሪውም ሁሉ በመርከቡ ስባሪ ተንጠልጥሎ ቀረ። ደቀ መዝሙሩን አብሮ ኮሮስን የባህሩ ማዕበል ወደ አንዲት ደሴታ ደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል ውስጥ አርባ ቀን አርባ ሌሊት ቆየ። ከዚህም በኋላ አብሮኮሮስ ኮሮስ ወደ አለበት የብሳ ደረሰውና ተፋው። ተነስተውም ወደ ኤፌሶን ከተማ ገቡ። በጌታችን ኢየሱስ ክርስቶስ ቢሰብኩ ግን አልቻሉም። የሀገሩ ሰዎች የከፉ ናቸውና፣ ስለዚህም ምክንያት ፈጥረው ዮሐንስን ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ አደረጉት። አብሮ ኮሮስንም እግር አጣቢያ አደረጉት። ያቺ ሴትም እጅግ ስታሰቃያቸው ነበር፣ ባሮችም ስለሆኑ ተናግረው ነበረና የሀገረ ገዥውን ልጅ በውሸባው ቤት ሊታጠብ በገባ ጊዜ የውሸባው ቤት የሰይጣን ማዳሪያ ነበረና የአገረ ገዥውን ልጅ አንቆ ገደለው። የአገሩ ሰዎችም ለማልቀስ ተሰበሰቡ። ዮሐንስም አብሮ ቆመ። ሮምናም ባየችው ጊዜ ረገመችው። በጌታዬ ልጅ ልትዘብትብኝን መጣ አለችው። ዮሐንስም በቅንነት አይዞሽ አትዘኝ አላት። ወደ ሞተውም ቀረብ ብሎ በመስቀል ምልክታ ማተበበት በፊቱም እፍ አለበትና በጌታ በመድኃኔ ዓለም በኢየሱስ ክርስቶስ ስም ተነስ አለው። የሞተውም ተነሳ። የሀገሩ ሰዎችም እጅጉን ተደናገጡ። ሮምናም ወይዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን አለችው። እርሱም አይደለሁም እኔ ሐዋርያው ነኝ እንጂ አላት። ስለበደልኩም ይቅር በለኝ አለችው። እርሱም አዳናት። ከሀገሩ ሰዎች ብዙዎቹ አመኑ። የክርስትና ጥምቀትንም አጠመቃቸውና ብዙዎቹን አሳመነ። እንደ ሐዋርያትም ሰይፍን አልቀመሰም። እርሱም ወንጌለ ቀለምሲስ የሚባለውን ራእይ፣ ሶስት መልእክታትን የጻፈ ነው። እራት ሲበሉ በጌታ ኢየሱስ ክርስቶስ አጠገብ የተቀመጠውና አቤቱ የሚይዝህ ማን ነው ያለው ይህ እርሱ ነው። ጌታችንም በተሰቀለበት ጊዜ እመቤታችን ከቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱንም እነሆ እናትህ ያለው ይህ እርሱ ነው፣ በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እንደተነገረው። ዮሐንስም በዚህ ዓለም ዘጠኝ ዓመት ኖረ። ከዚህ ዓለም የሚፈልስበትን ቀን እንደደረሰበት ባወቀ ጊዜ ህዝቡን ጥሯቸው አለ። ጸሎትንም ጸለየና ኅብስቱን ባርኮ ቆርሶ ይህም የጌታችን ስጋውና ደሙ ሰጣቸው። ህዝቡንም አሰናበታቸው። ከዚህም በኋላ ተማሪዎችን ከእርሱ ሁለት መቆፈሪያ ይዞ ይከተሉት ዘንድ አዘዘ። ከኤፌሶን ከተማም ውጭ ወጣ። ጉድጓድም እንዲቆፍሩ አዘዛቸው። ከውስጧም ገብቶ ልብሱን አውልቆ አኖረ። ደቀ መዝሙሩንም አሰናበታቸው። እናንተም ከእንግዲህ ከቷ አታዩኝም አላቸው። እነርሱም ተላቅሰው እግሩን ስመው ሄዱ። ለሕዝቡም ነገራቸው። እርሱ በመንፈስ ተነጥቆ ገነት ገባ። በኃይል እውነት እላችኋለሁ። በዚህ ከቆሙት ሰዎች የእግዚአብሔርን መንግስት በኃይል ስትመጣ እስኪያዩት ድረስ ሞትን የማይቀምሱት አሉ አላቸው። በማርቆስ ወንጌል ምዕራፍ ዘጠኝ ከቁጥር አንድ እንደተነገረው ሁሉም ሕዝብም ደንግጠው መጡ ልብሱን ጫማውንና መቋሚያውን እንዲሁም ጭራውን አገኙት እንጂ ዮሐንስን አላገኙትም ነበር። እጅግም አደነቁ። ፈጽሞ እንደ አረገም አወቁ። ለቅኔ የሚያስነግረውም ወደ ኤፌሶን ሲጓዙ መርከብ በማዕበል ተሰብሮ አርባ ቀን አርባ ሌሊት በማዕበል ውስጥ መቆየቱ፣ የንጉሡን ልጅ ማዳኑ፣ በኤፌሶን መቃብር አስቆፍሮ ሳይቀበርባት ማረጉ። በቋሚያው ልብሱና ጭራው ከመቃብሩ ላይ መገኘቱ ነው። በወሩ በአራተኛው ቀን ከዮሐንስ ወልደ ነገር ሐዋርያ ገጥሎ የምናገኘው ላይ እናገኘው እንድርያስ ሐዋርያ ነው። እንድርያስ ሐዋርያ ዳግመኛም በዚህች ቀን የሐዋርያው ቅዱስ ጴጥሮስ ወንድም እንድርያስ መታሰቢያው ነው። እንድርያስ ሐዋርያንም እናስባለን። በገሊላ ባህር አሳ ከማጥመድ የተመረጠ ይህ ነው በገሊላ ባህር ዳር ሲመላለስም ሁለቱን ወንድማማቾች ጴጥሮስ የተባለ ስምዖንንና ወንድሙን እንድርያስን መረባቸውን ወደ ባህር ሲጥሉ አየ፣ አሳ አጥማጆች ነበሩና። ጌታችን ኢየሱስ ክርስቶስም ኑ ተከተሉኝ ሰውን የምታጠምዱ አደርጋችኋለሁ አላቸው ብሎ በማቴዎስ ወንጌል ምዕራፍ 4 ከቁጥር 18 እንደተነገረን ለኢየሩሳሌም ከሐዋርያት ጋር ሲያስተምር ከቆየ በኋላ እጣውን በልዳ ሀገር ወጣ። ፊሊሞናም አብሮት ነበር። እንድርያስም ከፍ ካለ ቦታ ሆኖ ከቅዱሳት መጻሕፍት እንዲያነባ አደረገው አዘዘውም። የጣዖታት ካህናትን በሰሙ ጊዜ የጦር መሳሪያቸውን ይዘው መጡ። ፊሊሞናም በቤተ ክርስቲያን ሲያስተምር ከወርቅና ከብር የተሰሩ አማልክት አፍ አላቸው አይናገሩም። ዓይን አላቸው አያዩም። የሰው አካል በሙሉ አላቸው ግን አይሰራም፣ ምስል ነው። አማልክቲሆሙ ለአሕዛብ ዘወርቆ ዘብሩ ግብረ እደ እጓለ እመሕያው አፍ ቦሙ ወእይነብቡ አይን ቦሙ ወእይሬእዩ እዝን ቦሙ ወእይሰምዑ አንፍ ቦሙ ወእያጼንዑ እድ ቦሙ ወእይገሱ እግር ቦሙ ወእያሐውሩ ወእይ ነቡ በጎራኢቶሙ ወአል ወመንፈስ ውስጥ አፉ ሆሙ እንዳለ ቅዱስ ዳዊት በመዝሙሩ መዝሙር ምዕራፍ 113 ከቁጥር 12 እንደተናገረው የሚያምንባቸው ሁሉም የተረገመ ነው እያለ ሰሙት። በትምህርቱም አመኑና በቤተ ክርስቲያን ገብተው ከእንድሪያስ እግር ስር ሰገዱ፣ በክርስቶስም አመኑ፣ የክርስትና ጥምቀትንም አጠመቋቸው። ከዕለታት አንድ ቀንም ሁለት ልጆች ሲጫወቱ አንዱ በድንገት ሞተ። ነገሩንም ለእንድሪያስ ነገሩት። ለእንድሪያስም ያስነሳው ዘንድ ፊሊሞናን አዘዘው። በጌታችን በኢየሱስ ክርስቶስ ስምን የሞተውን ልጅ አስነሳው። የጻድቅ ሰው ጸሎቱ ኃይልን ታደርጋለችና እንዳለ ያዕቆብ ሐዋርያው በምዕራፍ አምስት ከቁጥር 13 እስከ 16 እንደተናገረው ወደ ከተማውም ሲቃረቡ መልእክተኛውና ፊሊሞና ከተማዋ ሁከት ሆናለችና አገረ ገዢው እንዳይገላቸው አትግቧ አላቸው። ፊሊሞናም የመምህሬ ትዕዛዝ መተላለፍ የለብኝም አለ። ቢገድሉኝም መምህሬ እንድሪያስ ያስነሳኛል ብሎ ሲገባ መኮንኑም ሚቆርስን ተገናኘውና ፊሊሞናም እንዲህ አለው ሀገሬን ልትጠብቅ እንጂ ልታጠፋል ተሾምክም አለው። መኮንንም፣ ወታደሮችን ጠርቶ ሰቅላችሁ ግረፉት አላቸው። ወታደሮችም ሰቀሉና ገረፉት። ፊሊሞናም መሰቀሌን ለመምህሬ ለእንድርያስ ማን ይንገርልኝ አለ። ያን ጊዜም አእዋፍ ሁሉ ቀርበው እኛን ላከን፣ እኛን ላከን ብለው ተናገሩት። በኦሪት ዘፍጥረት ከምዕራፍ አንድ ቁጥር 26 እንደ ተነገረ ድንዊት የምትባለው ወፍን ቀርባ እኔና ከኝ አካሌ ቀላል ነውና ላከኝ አለችው። እርሱም አንቺ አመንዝራነሽ በየመንገዱ ሰው ታስደነግጫለሽና አይሆንም አላት። ቁራም ቀርቦ እኔም ላከኝ አለው። አንተም አባታችን ኖሃ ቢልክህ የወደቀ ስትበላ ሆድህን ወደህ አልተመለስክምና በፍጹም አልልክህም አለው። ፊሊሞናም በቀጣይ እርግብን ጠርቶ እንዲህ አላት ለአባታችን ለኖሃ ታዘሽ የመልካም የምሥራች ወሬና አምጥተሽልናልና፣ አሁንም ወደ ልዳ ወደ መምህሬ ሂደሽ ንገሪው ሰቅለው እየገረፉኝ ነው አላት። ርግብም ፈጥና ሄደች አባታችን ኖኅን ፈጥና እንደታዘዘችው ለእንድርያስም ፈጥና ነገረችው። በኦሪት ዘፍጥረት ምዕራፍ ስምንት ከቁጥር ስምንት እንደተነገረው እንድርያስም አይዞ በርታ መጣሁ ብለሃል በማለትም መልሱን ነገረችው። ያን ጊዜን ሰው በሚናገረው ቋንቋ ስትናገር ለፊሊሞና መኮንኑን ኒቆሮስ ሰማትና አደነቀ። ፈጥኖም ተነስቶ ፊሊሞናን ፈታው። እግዚአብሔር የሃድሮሙ ለባህታውያን ባህታውያን ውስተ ቤቱ ያወጽኦሙ ለሙቆሃን በኃይሉ። እግዚአብሔር ብቸኞችን በቤቱ ያሳድራቸዋል እስረኞችንም በኃይሉ ያወጣቸዋል እንዳለ ቅዱስ ዳዊት በመዝሙሩ መዝሙር ምዕራፍ 67 ከቁጥር 6 እንደተናገረው ሰይጣንም አንድ ቀን በመኮንኑ ሚስት አድሮ አሳበዳትና ልጇን እንድትገድለው አደረጋት። ልጇንም ገደለችው። አሽከሮቹም ለመኮንኑ ነገሩት። ፊሊሞናም አትፍራ አለው። ከዚህም በኋላ ርግቧን ጠርቶ ወደ መኮንኑ ቤት ሂደሽ እንዳይሸበሩ እንዳዘዝኩሽ ንገራቸው አላት። እርሷም እንዳዘዛት ነገረቻቸው። ርግቢቱም በሰው ቃል ስትናገር ሰምተው አድንቀው ወደ ፊሊሞና ተሰበሰቡ። ያን ጊዜ እንድሪያስ ደርሶ የሞተውን እንዲያስነሳው ፊሊሞናን አዘዘው። እርሱም ወደ ጌታችን ቢጸልይ ከሞት አስነስቶታል። እንድሪያስም የመኮንኑን ሚስት አስነሳት። ከእርሷ የወጣው ጋኔንም በሕዝቡ መካከል መሬት ሰንጥቆ አውርዶ እንዲሰጥ ማደረገው። አጋንንትስ እንኳን በስምህ ተገዙልን እንዳሉ ሐዋርያት በሉቃስ ወንጌል ምዕራፍ 10 በቁጥር 17 እንደተናገሩት ህዝቡ ይህን ድንቅ ተአምር አይተው አምነው ተጠመቁ። እንድሪያስም የአንዲት ሀገር ህዝቦች የከፉ ነበሩና በእሳት ሊያጠፉት እንዳሰቡ እርሱም በመንፈስ ቅዱስ ምክንያታቸውን አወቀ። የከፋ ምክራቸውንም ተውት፣ ለኔ ያቀረባችሁት ሳይ ከሰማይ ወርዶ ያጠፋችሁ አጥቃቸው እንዳላቸውም እሳቱ ከሰማይ ወርዶ አጠፋቸው። ቃሉን ባልሰሙ ጊዜ እንደሚያጠፋቸው ባማላወቁ ጊዜ እነርሱም ከእሳቱ ከሰማይ ወርዶ እስኪያጠፋቸው ድረስ አሉ። ቃሉንም ባልሰሙ ጊዜ ቢጸልይ እሳት ከሰማይ ወርዶ አጠፋቸው። የጣዖት አገልጋዮችም አላመኑምና ተሰብስበው ወጡና እንድርያስን ይዘው እስር ቤት አገቡት። ጌታችን መዳንታችን ኢየሱስ ክርስቶስም እልፍ አእላፍ መላእክትን አስከትሎ ወረደ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ ቅዱስ ዳዊት በመዝሙሩ መዝሙር ምዕራፍ 115 ከቁጥር 15 እንደተናገረው በስሙ በጎ ስራ ለስራ ምርሃለሁና አለው። ዘላለማዊ የምሕረት ቃል ኪዳንንም ሰጠው። በነብይም ስም ነብይን የተቀበለ የነብዩን ዋጋ ያገኛል፣ ለጻድቅም ስም ጻድቅን የሚቀበል የጻድቁን ዋጋ ይቀበላል። ለጌታችን በወንጌል በማቴዎስ ወንጌል በምዕራፍ 10 ቁጥር 41 እንደተነገረው፣ በማግስቱ በእንጨት ላይ ሰቀለው እስኪሞትም ድረስ በድንጋይ ወግረው ገደሉት። ነፍሱ ከስጋው ተለየች። ቅዱሳንም ስጋውን በክብር ገንዘው ቀበሩት። ነፍሱን መላእክት በዝማሬ በእልልታ እያሸበሸቡ ገነት አስገቧት። ለቅኔ የሚያስነግረውም የአገረ ገዢው ልጅ ማዳኑ የኒቆሮስ ሚስትና ልጅ ማዳናቸው፣ እርግብን ፊሊሞና በሰው ልሳን አናግሮ ታዛዥ ማድረጉ፣ ሰይጣንን መሬት ሰንጥቆ ማውረዱ፣ አህዛብን ከሰማይ እሳት አውርዶ ማስበላቱ ነው። ስለነበረ ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ተመሰገነ ይሁን፣ አትለይምና እናቱ እመቤታችን ቅድስት ድንግል ማርያምም እንጂዋ ሁሌም ከኛ ጋር ይሁን። ውድ የሃይማኖት ሚዲያ ተከታታዮች አገልግሎቱ እንዲፋጠን ቻናሉ ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን አሳዩን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።